ከጣሪያና ግድግዳ ግብር ጋር በተያያዘ አመሻሹን አዲስ መረጃ ተሰምቷል። ህጋዊ ፍቃድ ሳይኖራቸው አለን በማለት በርካታ ኢትዮጵያንን እስከ 200 ሺህ ብር ድረስ እየተጭበረበሩ ስለመሆናቸው አውቀናል። ከአይኤምኤፍ በኩል አመሻሹን አዲስ መግለጫ ወጥቷል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን፣ ክብራትና ክብራን አድማጭ ተመልካቾቻችን። ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። አዲስ ይፋ ከተደረገውና ብዙዎችን ሲያወዛግብ የነበረው የጣሪያና ግድግዳ ግብርን በተመለከተ አመሻሹን አዲስ መረጃ ወጥቷል። በዚህ መሰረት የጣሪያና ግድግዳ ግብር ላይ የተመሰረተው ብዙ ጊዜ የቆየው ጉዳይን እልባት እንደሚሰጥ ነው መረጃው የሚጠቁመው በዝርዝር እናደርሳለን ህጋዊ ፍቃድ ሳይኖራቸው አለን በማለት እስከ 200 ሺህ ብር ድረስ እጅግ በርካታ ኢትዮጵያኖች እየተጭበረበሩ እንደሆነ አንድ መረጃ ወጥቷል። ከፍተኛ ጥንቃቄ ልታደርጉ በት ይገባል። ዝርዝሩን ይዘናል። በሌላ በኩል ከአይኤም.ኤፍ በኩል በማክሮ ኢኮኖሚ ማሻሻያ ትግበራ ላይ በዛሬው ዕለት አመሻሹን አዲስ መግለጫ አውጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮ፣ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩያል። በቀጥታ ወደ መረጃው እናምራ። በቅርሚያም በዛሬው ዕለት አመሻሹን አይኤምኤፍ አዲስ መግለጫ አውጥቷል። በኢትዮጵያ የምንዛሪ ሁኔታ በገበያ እንዲወሰን ወይንም የማክሮ ኢኮኖሚ ማሻሻያ ትግበራን ተግባራዊ ካደረገች ዕለት ጀምሮ የብር የመግዛት አቅም መዳከሙ ጠቅላላ ሀገራዊ የምርት መጠኑን ቀንሶታል። በዚህ ወቅት አንድ የአሜሪካ ዶላር 129 የኬንያ ሺሊንግ ዋጋ አለው። እንዲሁም 131 የኢትዮጵያ ብር ዋጋ አለው። የብሔራዊ ባንክ የዶላር የጨረታ አማካኝ ዋጋ ቢወሰድ ከምንዛሪ ፖሊሲ ለውጡ በፊት የዛሬ 10 ወር አንድ የአሜሪካ ዶላር የ57 የኢትዮጵያ ብር ዋጋ የነበረ ቢሆንም ይህ የባንኩ ኦፊሻል የሚጠቀስ ተመን ሲወሰድ ነው። ኢትዮጵያ የምንዛሬ ፖሊሲ ለውጥ ከማድረጓ በፊት 2024 አንድ የአሜሪካ ዶላር በአማካኝ 134 የኬንያ ሽልንግ ዋጋ እንደነበረውም ይታወሳል። ልዩነቱን የሚፈጥረው የኢትዮጵያ ብር በ10 ወር ውስጥ 57 ብር ወደ 131 ብር ሲወርድ፣ የኬንያ ሽልንግ 134 ብር ወደ 129 ብር ከፍ እንዲል ያደርገዋልም ተብሏል። አይኤምኤፍ ይህ ዓመት ሲጠናቀቅ የኢትዮጵያ ጂዲፒ 117 ቢሊዮን ዶላር ሲሆን የኬንያ ጂዲፒ 137 ቢሊዮን ዶላር ይሆናል ሲል ትንቢያም አውጥቷል። ይህ ማለት በምስራቅ አፍሪካ ኢትዮጵያ የነበራት የኢኮኖሚ መጠን መሪነት ወደ ኬንያ ይሸጋገራል ማለት ነው። አዲስ ይፋ የተደረገው የጣሪያና ግድግዳ ግብር ጋር በተያያዘ አመሻሹን ካፒታል አዲስ መረጃ ማውጣቱን ተመልክተናል። የጣሪያና ግድግዳ ግብር ጋር በተያያዘ አዋጆች በተወካዮች ምክር ቤት ከጸደቁ በኋላ ደንብ እስኪወጣ ድረስ ረዥም ጊዜ እየወሰደ በመሆኑ አዋጆቹ እየተጣሱ እንደሚገኙም ተገለጸ። በተለይ በቅርቡ የጸደቀው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብዓትና ግመታ አዋጅ ቁጥር 1357 ዕዝባር 2017 ደንብ ሳይወጣለት በመዘግየቱ ምክንያት በአዋጁ የተከለከሉ ተግባራት እየተፈጸሙ መሆኑን ምክር ቤቱ የከተማና መሠረተ ልማት የዘጠኝ ወራት ሪፖርት ባስደመጠበት ወቅት አንስቷል። ምክር ቤቱ እንደ ምሳሌ የጠቀሰው ይኸው አዋጅ 80 በመቶ የሪል ስቴት ግንባታ ሳይጠናቀቅ መሸጥን የሚከለክል ቢሆንም ደንብ ባለመውጣቱ በአሁን ወቅት ግንባታ ያልተጀመረባቸው መሬቶች ሳይቀሩ እየተሸጡ እንዲሁም የተለያዩ ድርድሮች እየተካሄዱ መሆኑን ማመላክቷል። በመሆኑም የሚመለከታቸው አካላት ደንቦቹን በማፍጠን የህግ የበላይነት እንዲረጋገጥ ጥሪ የቀረበ ሲሆን አዋጆቹ በቶሎ ደንብ ሳይወጣላቸው በመዘግየታቸው ክፍተቶች በመፍጠር አዋጁን የሚጥሱ አካላት እየተበራከቱ መምጣታቸው ስጋት እንደፈጠረም ካፒታል ሰምቻለሁ ብለዋል። ይሁን እንጂ የከተማ መሠረተ ልማት ሚኒስትር በበኩላቸው የሪልስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመተ አዋጅ ተዘጋጅቶ እንዲጸድቅ መደረጉና አዋጁን ተከትሎ የማስፈጸሚያ ረቂቅ ደንብ ተዘጋጅቶ ከባለድርሻ አካላት ጋር ውይይት በማድረግ ረቂቅ ደንቡን የማዳበር ሥራ እየተሠራ እንደሚገኝ በሪፖርተራቸው ውስጥ አስቀምጠዋል። አዋጁ በመጽደቁ በሪልስቴት አልሚዎችና በቤት ገዢዎች መካከል ለዘመናት ሳይፈቱ የቆዩ ችግሮችን እየተፈቱ መምጣታቸውና በቀጣይም አዋጁ ሲተገበር ችግሮችን መሠረታዊ በሆነ መልኩ አወንታዊ ሚና እንደሚጫወት መግለጹን ከካፒታል ያገኘነው መረጃ ያመላክታል። በሌላው መረጃችን እጅግ በርካታ ኢትዮጵያኖች እየተጨበረበሩበት ያለው ጉዳይ ሲስሪ ኤ አይ የተሰኘ ስም በዘርፍ ሰዓት ኦንላይን ላይ በመስራት ታተርፋላችሁ ተብለን ስራ ብለን በገባንበት ተጭበርበረናል ያሉ ቅሬታዎች ከጅማ፣ ከጎንደር፣ ከአዲስ አበባ፣ ከባህር ዳር፣ ከባሌሮቤና ከበርካታ የሀገሪቱ ክፍሎች ለቲክቫህ ኢትዮጵያ ቅሬታቸውን አስገብተዋል። ቅሬታ አቅራቢዎቹ ትሰሩታላችሁ የተባሉት ስራ በተዘጋጁ ድረ ገጾች ላይ ያወጣሉ የተባሉ ሰርቨሮችን መከራየትና የሚገኘውን ኮሚሽን መካፈል እንደነበርም ገልጸዋል። አዳዲስ አባላት በስራቸው ሲያስመዘግቡም ደረጃቸው ከፍ እያለ እንደሚሄድ የተናገሩ ሲሆን በመጀመሪያ ብር እንደሚያስገቡ ለምሳሌ አንድ ሺ ብር ከሆነ አትርፋቸዋል ተብለው ሁለት ሺ ብር ሆኖ እንደሚያመለክትላቸው በዚያም እንደሚያምኑ ተደርጎ ብዙ ብር እንዲልኩና ከዚያ በኋላ ነገሩ የውሃ ሽታ እየሆነ መምጣቱን ተጠቁሟል። ስራ ነው ብለን ሲሰሩበት የነበሩ ሁለት ድረገጽ ካሳለፍነው ሰኞ ሚያዚያ 13 2017 6 ሰዓት በኋላ ዝግትግት ብሎ መጥፋቱን ነው የተናገሩት። ከ200 ሺ ብር በላይ ተጨበርበረናል ያሉት በርካታ ሰዎች ቃላቸውን የሰጡ ሲሆን በሚሊዮን የሚቆጠር ገንዘብ ተጨበርበረናል ያሉም አሉ። ቅሬታ አቅራቢዎቹ ድርጅቱ በተለያዩ ዋና ዋና የሚባሉ ሚዲያዎች እንደ አሻም ቴሌቪዥን ናሁ ቴሌቪዥን፣ ሪፖርተር ጋዜጣ፣ ባላገሩ ቴሌቪዥን፣ እንዲሁም የተለያዩ በርካታ ተከታይ ያላቸው የማህበራዊ ሚዲያ ገጾች ላይ የዘገባ ሽፋን ማግኘቱ እንድናምን አድርጎናልም ብለዋል። ድርጅቱ ለመቄዶንያ አረጋውያን መርጃ ማህበር ድጋፍ አድርጎ እንደነበር በእነዚህ የሚዲያ ተቋማት የዜና ሽፋን ማግኘቱንም ለማወቅ ችለናልም ብሏል። በምላሻቸውም እኔ ወደ ሥራ የገባሁት ከአምስት ወር በፊት ነው የገባሁትም እንደ ማንኛውም ሰው በዋትሳፕ በተላከልኝ መልእክት የ500 ብር ገዝች ነው። ድርጅቱን በማመኔ በግሌ ከሁለት ሚሊዮን ብር በላይ ወጭ አድርጌ ያለሁ፣ በዚህም ከፍተኛ ኪሳራ ደርሶብኛል ሲል አንድ አቶ ጌታቸው የተባለ ጉዳዩን አብራርቷል። ድርጅቱ ቡድን ለሚሰበስቡ ሰዎች የስብስብና የበጎ አድራጎት ሥራ እንዲሠሩ ገንዘብ እንደሚሰጥ በሳቸው ቡድን ያሉ ሰዎችን በማስተባበር እራት ማብላታቸውንም ተናግረዋል። አቶ ጌታቸው ለዚህ ስራ ከውጭ በሳቸው አካውንት 500 ሺህ ብር እንደገባላቸው በመግለጽ ከዚህ ውስጥ 160 ሺህ ብር ወጪ በማድረግ ለአረጋውያኑ ግብዣ እንዳደረጉ፣ ቀሪ ገንዘብ ከቡናቸው ጋር አዲስ አበባ ላላቸው ሰብሳቢ የምግብ ትራንስፖርትና ማደሪያ ወጪ እንደተደረገም የተናገሩ ሲሆን ከፍተኛ ጥንቃቄ እንድታደርጉ ሲል ትክባ ኢትዮጵያ ያወጣውን መረጃውን እናንተ ደርሰናል። ቪዲዮን ላይክ ላይክ ሸርሸር ሼር አድርጉት፣ እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።